ሰላም ሰላም ውድ የአርጂና ስፖርት ተከታታዮቻችን እንደምን ዋላችሁ። ይህ ዘውትር ወደ እናንተ የምናደርሰው ስፖርታዊ መረጃችን ነው። ከመረጃዎቹ ጋር የሆነ አሳባይ ነው። በፍጥነት መረጃ ወደ እናንተ እንዲደርሳችሁ ላይክ፣ ሰብስክራይብ እንዲሁም ሀሳብ ስቶችን በኮሜንት ሴክሽን በማኖር የኛ ቤተሰብ እንድትሆኑ ታይቃለው። ቀጥታ ወደ መረጃዎች። ባየር ሞኒክ ማርቲንሊ ለማስፈረም ትልቅ ድርድር ውስጥ እየገባ ይመስላል። እንግዲህ ባየር ሞኒኮች ማርቲንሊን ለማስፈረም በቀጣዩ ቀናቶች ወደ ኮንትራት ለማዘጋጀትና እንዲሁም ተጫዋቾች ለማስፈረም ጥያቄ ለማቅረብ እየተዘጋጁ እንደሆነ እየተዘገበ ይገኛል። እንግዲህ ባየር ሞኒኮች የፊትለፊት ተጫዋች ለማስፈረም በጣም ትልቅ ጥረት ውስጥ የገቡ ይመስላል። ከኒኮ ዊሊያምስ ዝውውር ባለመሳካቱ እንግዲህ ፊታቸውን ወደ ማርቲኔሊ ማዞራቸው የተዘገበ ይገኛል። ከማርቲኔሊ ውጪ ብዙ ተጫዋቾችን ያጤኑበት የነበረ ቢሆንም አሁን ዋነኛ ቀዳሚ የተጫዋቹ ፈላጊ የሆኑ የቀረበውም ባየር ሞኒክ ነው። አርሰናሎችም ቢሆን ይህንን ተጫዋች ለመሸጥ አሪፍ ድርድር ውስጥ የገቡ ይመስላል። አርሰናሎች የተሻለ ፕሮፖዛል ከቀረበላቸው ተጫዋቹን ለመሸጥ የማያንገራገሩ እንደሆነ የተዘገበ ይገኛል። አርሰናሎች ማርቲኔሊን የሚሸጡ ከሆነ ሌሎች ተጫዋቾችን ለማስፈረም ትልቅ ሀሳብ ውስጥ እንዳሉ፣ ከዛ በተጨማሪ የሪያል ማድሪድን ሮድሪጎ ለማስፈረም ጥረት የሚያደረግ ይሆናል። በተጨማሪም የኤርዴቪዜ ክለብ ተጫዋች የነበረውን ባካያኮን ለማስፈረም ንግግር እያደረገ እንደነበር ተዘግቧል። አርሰናሎች ትልቅ ጥረት እያደረጉ ቢሆንም አሁን ማርቲኔሊን ለመልቀቅ የተስማሙበት የሚመጡበት እድል እንዳለ የተዘገበ ይገኛል። አርሰናሎች ምናልባት እሱን ተጫዋች የሚለቁ ከሆነ የሪያል ማድሪድን ተጫዋች ሮድሪጎንና ከሊስታቸው ደግሞ ሌላ ተጫዋች ባካያኮን ለማስፈረም ጥረት የሚያደርጉ ይሆናል። ፒኤስቪ የሚጫወተው ባካያኮ እንግዲህ ወጣት ተጫዋች ነው በብዙ የእንግሊዝ ክለቦች እየተፈለገ የሚገኝ ተጫዋች ነው። ተጫዋቹ ለማስፈረም አርሰናል ትልቅ ድርድር ውስጥ የሚገባ ይሆናል። ምናልባት አርሰናሎች በተሻለ ዋጋ ሊያገኙ የሚችሉት ተጫዋች ባካያኮ ነው። የሮድሪጎ ዝውር በጣም ለአርሰናል በደንብ የተወሳሰበበት ሂደት ነው ያለው። ተጫዋቹም በሪያል ማድሪድ የመቆየት እድል ሊኖረው ይችላል። ብዙ ነገሮች ሊፈጠሩ ይችላል። በቀጣዩ ቀናት የምንመለከት ይሆናል። ለአርሰናሎችም እንግዲህ ማርቲን ሊን የሚሸጡ ከሆነ ከነዚህ ተጫዋቾች አማራጭ ይኖረዋል ተብሎ ይጠበቃል። እንግዲህ ከዛ ተጨማሪ አርሰናል የሴሴኮን ሁኔታ በጣም የተወሳሰበበት መጥቷል። ሴሴኮ እንግዲህ ከክለቦቹ በተጨማሪ ክለቡ ሰፋ ያለ ትልቅ ገንዘብ ከመጠየቁ አንጻር እንዲሁም የተጫዋቹ ወኪሎች ደሞዝ ለተጫዋቹ ደሞዝ ትልቅ ደሞዝ በመጠየቃቸው ለአርሰናል ድርድሩን በጣም አሳሳቢ ደረጃ እንዲደርስ አድርገዋል፣ እያወሳሰቡበት ይገኛል። አርሰናሎች ፊታቸውን አሁን ወደ ቪክተር የኮሬስ በጣም በሰፊው ያደሉ ይመስላል። ሳለፍ ቀናቶች ከስፖርቲንግ ሊዝበን ጋር ዩክሬስን ለማስፈረም በቁም ነገርና በትልቅ ድርድር ውስጥ ይገኛሉ። ተጫዋቹን ለማስፈረም አንድሬ ቤርታ ከስፖርቲንግ ሊዝበን ጋር ያለ ድርድሮች ላይ ይገኛል። አርሰናሎች የቪክተር ዩክሬስ እና ሴሲኮ የተባለ ላለፉ ሳምንት አሰልቺ የሆነ ወሬዎች የነበሩ ቢሆንም አሁን የሴሲኮ ጉዳይ በጣም የወረደባቸው ይመስላል። አሁን ዩክሬስን ለማስፈረም በሚገባ ደረጃ ትልቅ ጥረት እያደረጉ ይገኛል። እንግዲህ ከአርሰናሎች ብዙ ተጫዋቾቻቸውን የሚለቁበት እድል ሰፊ ነው። ዘንድሮ ሊሳንድሮ ትሮዛርድና እንዲ ቶማስ ፓርቲ ተጫዋቾች ከሚ ጠብቁ ተጫዋቾች ናቸው። ቶማስ ፓርቲ እንግዲ ቶም ዝውውሩን ኮንትራቱን ባለማራዘሙ አርሰናልን የመልቀቅ እድሉ ሰፊ ነው። ዙበሜንዲ መምጣው ተከትሎ ዙበሜንዲ ዋነኛ ቋሚ ተሰላፊ ሆናል ተብሎ ይጠብቃል። አርሰናሎች በሚቀጥሉት ቀናቶች ፕብሊክ የሚፈጠሩ ነገሮች ነው። በአርሰናል ቤት ሰፋ ያለ የዝውውር እንቅስቃሴ እንደሚደረግ ይጠበቃል። በሌላ ዜና ሞናኮ ፖልፖጋን ዝውውር ለመጨረስ ትልቅ ጥረት እያደረጉ እንደሚገኝ ፋብሪዞ ሮማኖ ዘግቧል። እንግዲህ ፖልፖጓ በሳለፍኑ ዓመት በጣም በሚገባ በሚያሳዝን ሁኔታ ከእግር ኳስ የራቀበት ክስተት ተፈጥሮበት ነበር። በጸረው ዶፒንግ ቅጣት ተጥሎበት ለአራት ዓመት ቅጣት ተጥሎበት ነበር። ተጫዋቹ እንግዲህ ይግባኝ በማለቱ የአንድ ዓመት ቅጣት ተጥሎበት ቅጣቱን ጨርሶ ከሳለፍኑ ወር ማርች ጀምሮ የገበያ ላይ የሚገኝ ተጫዋች ነው። በነፃ ዝውውር ሞናኮን ለመቀላቀል ትልቅ ጥረቶች እየተደረጉኛል። ሞናኮዎች ተጫዋቹን ለማስፈረም በጣም ትልቅ ጥረት እያደረጉ ነው። ይሄ ፈረንሳዊ ተጫዋች እንግዲህ ለሞናኮ ለመጫወት ፍላጎት እንዳለውና እንግዲህ የሁለት ዓመት ኮንትራት ለመፈራረም የተዘጋጀ እንደሆነ የተዘግቧል። ፖል ፖግባ ወደ እግር ኳስ ሊመለስ ጥቂት ብቻ ነው የሚቀሩት። እንግዲህ ራሱ በግሉ ራሱን ተዘጋጅ የነበረ ብዙ ትሬኒንጎችን እያደረገ አሪፍ ኮንዲሽን ላይ የሚገኝ ተጫዋች ነው። ለሞናኮ አዲስ አዲስ ተጫዋች ለመሆን እየተዘጋጀ ይገኛል። ፖል ፖጓ በሚገባ በትልቅ ጥረቶች ራሱን እያዘጋጀና አዲሱ የኤሲ ሞናኮ ተጫዋች ለመሆን ትልቅ ጥረቶችን እያደረገ ይገኛል። በሌላ ዜና አስቶን ቪላዎች የማይስተር ዩናይትድ አማካይ የሆነውን ሜሰን ማውንትን ለማስፈረም ትልቅ እያጤኑበት ይገኛል። ተጫዋቹ እንግዲህ በአሳለፍኑ ሳምንት በሚገባ ራሱን ለማግኘት እየጣረ ያለ ተጫዋች ነው። ባሳለፍነው ዓመት በጉዳት በጣም አስቸጋሪ ጊዜ እያሳለፈ ከራሱ ጋር እየታገለ ትልቅ ጊዜዎችን አሳልፏል። እንግዲህ ፕሪምየር ሊጉ ሊጠናቀቅ አካባቢ በኢሮፓ ሊግ ላይ ትንሽ ፍንጭ ሰጪ እንቅስቃሴዎችን በማድረግ ተስፋ ሰጪ የሆነ እንቅስቃሴ በማድረግ ወደ ጨዋታ የተመለሰ እንዲመስል የሆነበት ጊዜ ነበር። አሁን ሜሰን ማውንት የአስቶን ቪላ ፈላጊ ሆኖ የመጣ ክለብ ይመስላል። አስቶን ቪላዎች እሱን ለማስፈራም እንግዲህ ምናልባት እንቅስቃሴ የሚያበጁ ይመስላል። አስቶን ቪላዎች ከዛ የእሱን ዝውር ለመጨረስ እንግዲህ ረብጣ ገንዘብ የሚያቀርቡ ከሆነ ማንቸስተር ዩናይትድ የተጫዋቹ ብዙም ፍላጎት ባይኖረው እንኳን ተጫዋቹን ለመሸጥ ሀሳብ ውስጥ ያለ ይመስላል። እንግዲህ ግዴታ ከሆነባቸው የተሻለ ገንዘብ የሚቀርብላቸው ከሆነ ማንቸስተር ዩናይትድም ሳያንገራግሩ ተጫዋቹን የሚሸጡበት ሁኔታ ያለ መሰማውንት እንግዲህ ራሱ ለማግኘት ትልቅ እየጣረ ይገኛል። በጉዳት ፈትኖ ብዙ ችግሮች አልፎበት በአቋም መውረድ እና ብዙ ተስፋ ሳይካሰብ ባልተገመተ መልኩ ራሱ የወረደ ጊዜ በማሳለፍ ከብሔራዊ ቡድን ራሱን ሳይመረጥ በጣም አሳዛኝ ጊዜ እያሳለፈ ይገኛል። በማንቸስተር ዩናይትድ ከጉዳት ነፃ ሆኖ እንግዲህ አስቶን ቪላ ቤት ምናልባት የሚገባ ከሆነ የምንመለከተው ተጫዋች ነው። ብራይተኖች የሊቨርፑሉን አማካይ ሃርቪ ኤሌትን ለማስፈረም የአርባ ሚሊዮን ለማቅረብ እየተዘጋጁ ይገኛል። ሊቨርፑሎች እንግዲህ ብዙ ተጫዋቾችን ካስፈረሙ በኋላ የፍሎራን ቨርስን ዝውውር ከጨረሱ በኋላ አሁን ትኩረታቸው ከሊቨርፑል ቤት የሚለቁ ተጫዎች ላይ ነው ዋና ትኩረት እያደረጉ ያሉት። ኑኔዝን እንዲሁም ሃርቬ ሌትን የመሳሰሉ ተጫዋቾች ከሚለቁት ዝርዝር ውስጥ ያሉ ተጫዋች ናቸው። ሃርቬሌትን የተሻለ ገንዘብ የሚቀርብለት ከሆነ ሊቨርፑሎች በሚገባ ተጫዋቹ ለመልቀቅ የተዘጋጁ ይገኛል። ብራይተኖችም ይህን እንግሊዛዊ ወጣት ተጫዋች ለማስፈረም አ0 ሚሊዮን ፓውንድ ለማቅረብ የተዘጋጁ ይገኛል። ምናልባት ይህ በቀጣይ ድርድሮቹ የሚሳካላቸው ይሆናል። ሊቨርፑል ከዛ በተጨማሪ የኮንሳን ዝውር ለመጨረስ ተስማምተዋል። እንግዲህ ኮንሳን ከሊቨርፑል ቤት ለመልቀቅ በአ0 ሚሊዮን ዩሮ ባየር ሊቨርኩሰን ለመቀላቀል ከጫፍ ደርሷል። ተስማምተዋል፣ ሁለቱም ክለቦች ተጫዋቹን ተስማምተዋል። አሁን በቀጣዩ ቀናት የሜዲካል ቡክ ተደርጎለት የኮንትራት ለመፈራረም ወደ ሊቨርኩሰን የሚያቀናው ነው። እንግዲህ ሊቨርፑሎች በሚገባ በዝውውሩን በጊዜ በመጨረስ አሪፍ ዝውውር በማድረግ ዝውውራቸውን ቡድናቸውን እያጠናከሩ ይገኛል። አሁን የሚለቁ ተጫዋቾችን በሚገባ በፍጥነት እየለቀቁ ይገኛል። የሊቨርፑል ተጫዋቾች ደግሞ ተፈላጊ ተጫዋች ናቸው። ተጠባባቂ ተጫዋቾችን ቢሆኑም በሚገባ በአሪፍ ሁኔታ ገንዘብ እያተረፉ ይገኛል። ሊቨርፑል በሚቀጥሉ ቀናቶች ሌሎች ተጫዋቾችን ለመሸጥ እየተዘጋጀ እንደሚገኝም እየተዘገቡ ይገኛል። የዝውውር መረጃችን ኝን ይመስላሉ። ከቀጣይ ደግሞ የክለብ ዓለም ዋንጫ ጨዋታዎችን የምንመለከት ይሆናል። እንግዲህ የክለቦች ዓለም ዋንጫ ከተጀመረ እንግዲህ አሁን አስረኛ ቀኑን ይዟል። እንግዲህ ትላንትና ማንችስተር ሲቲና ሪያል ማድሪድ ትላንትና ማንችስተር ሲቲና ሪያል ማድሪድ በሚገባ ቡድናቸው ሁለቱም ክለቦች ጨዋታቸውን አሸንፈዋል። ሁለቱም ቡድኖች ተጋጣሚዎቻቸውን በሚገባ በአሳማኝ ሁኔታ ነው ማሸነፍ የቻሉት። ማንችስተር ሲቲ ስድስት ለዜሮ አልኢንን በማሸነፍ በሚገባ ዶሚኔት አድርጎ ጨዋታውን አሸንፏል። እንግዲህ በዛ ከተጨማሪ ደግሞ ሪያል ማድሪድ ደግሞ ፖችዋን ሶስት ለአንድ በማሸነፍ የዚህ ውድድር የመጀመሪያ ድላቸውን አስመዝግቧል። የጃቪ አሎንሶ ቡድን የመጀመሪያ ድላቸውን አሳክቷል። ሪያል ማድሪዶች በጁድ ቤሊንጋም እንዲሁም በፌድ ቫልቨርዴና በአርዳ ጉለር ጎል ሶስት ለአንድ ነው ማሸነፍ የቻሉት እንግዲህ በጨዋታው መጀመሪያ አካባቢ በቀይ ካርድ ከወጣባቸው በኋላ ሪያል ማድሪድ በጊዜ አሴንሲዮ በአስረኛ ደቂቃ ባልሞላ በሰባተኛ ደቂቃ ማለት እንችላለን። በቀይ ካርድ ከወጣባቸው በኋላ ጨዋታው ላይ ተጽዕኖ ፈጥረው እንግዲህ በቀይ ካርድ ቢወጣባቸው እንኳ ጨዋታውን ሶስት ለአንድ ማሸነፍ ችሏል ሪያል ማድሪድ። እንግዲህ በዚህ ጨዋታ በሪያል ማድሪድ በኩል ጁድ ቤሊንግሃም የጨዋታው ኮከብ በመሆን ሪያል ማድሪድ እንዲያሸንፍ የረዳ ተጫዋች ሆኗል። ማንቸስተር ሲቲ እንግዲህ ግማሽ ደርዘን ነው አሊኢን ላይ ያስቆጠረው ማንቸስተር ሲቲዎች በዚህ ውድድር በጣም ትልቅ ተሳትፎ እያደረጉ ይገኛል። አሊኢን ላይ በጣም ግማሽ ደርዘን በማስቆጠር ጥሩ ተሳትፎን እያደረጉ ይገኛል። ሳልዝበርግ ና አሊ አልሂላል ዜሮ ለዜሮ ተለያይተዋል። በሌላ ጨዋታ እንግዲህ ከዛ በተጨማሪ ቀደም ብሎ የተደረጉ ጨዋታዎች ነበሩ። ፊላሚኔዝ እና ኡሳን አራት ለሁለት ፊላሚኔዝ ስ ኡልሳንን አሸንፏል። ሪቨር ፕሌት እና ሞንቴሮ ባዶ ለባዶ የተለያዩበት ጨዋታ የሚጠቀሰ ዩቬንቶስ ዋይዳድ ካዛብላንካን የአፍሪካ ተወከለን ዋይዳድ ካዛብላንካን አራት ለሆነ አራት ለአንድ በሆነ ሰፊ ውጤት ማሸነፍ ችሏል። ሪያል ማድሪ ከዛ በተጨማሪ እንግዲህ ዛሬ የሚቀጥሉ ጨዋታዎች ይኖራሉ። ከዛሬ የሚቀጥሉ ተጫዋች ጨዋታዎች መካከል አትሌቲኮ ከቦታፎጎ የሚደረጉ ጨዋታ ነው። አትሌቲኮ ና ቦታፎጎ እንግዲህ ትልቅ ጨዋታ ተጠባቂ ነው። አትሌቲኮ በዚህ ጨዋታ የግዴታ ማሸነፍ ይጠበቅበታል ወደ ጥሎ ማለፉ ለመቀላቀል። ከዛ በተጨማሪ የሲያትልስ ና ፒኤስጂ የሚደረገው ጨዋታ ራሱ ተጠባቂ ነው። ፒኤስጂ ይህን ጨዋታ ለማለፍ ማሸነፍ ግዴታ ይሆናል። አትሌቲኮ ማድሪድ ይህን ጨዋታ በጎል ማሸነፍ ብቻ ሳይሆን ደግሞ በጎል ልዩነት መብለጥ ይኖርበታል። ቦተፎጎ ባለ ስድስት ነጥብ የዚህ ምድብ መሪ ከመሆኑ አንጻር ለአትሌቲኮ ማድሪድ ትልቅ አጣብቂኝ ውስጥ የገቡ ይመስላል። በሰፊ ጎል ልዩነት ቢያሸነፉ ነው ዘና ብሎ ሊያልፉ የሚችል እድል እንዳለ የተዘገበ ያለው። እንግዲህ ሪያል ፔሲጆች ይህንን ጨዋታ ካሸነፉ ቀጥታ ወደ ቀጣይ ወደ ምድብ ጨዋታ እንደሚያልፉ ይጠበቃል። እኒን መረጃዎች ወደ እናንተ ሳጋራ የቆየሁት የሆነ ሀሳብ ባይነ ነኝ የእኛ ቤተሰብ እንድትሆኑ ሰብስክራይብ፣ እንዲሁም ላይክ በማድረግ ሀሳብ ስጧችሁን በኮሜንት ሴክሽን ላይ በማኖር የእኛ ቤተሰብ እንድትሆኑ ጠይቃለው። መረጃዎችን ሳደርስ ቆይቻለሁ። በቀጣይ እስክንገናኝ ቸርን ሰንብት።